አሰላሙ አሌይኩም ርሕመትላ ጋትወድና የተከበራቸው የኢትዮጵያ ተከታታዮች እንዴት አላችሁ? ቤደናናቸው ይገን ያለሰላማ አልሐምድላ ረብልዓለሚን እንረያድ ያላቸው ማለት ነው። እንሻላ ወደ አገር እገባለሁ አለው ፕሮሰስ ለጀመር የነበረ ትናንትና እሮብ ወረቀት አልቋል ብለው መለሱ። ማለት በዙ አጋጣሚ እንዳትሄዱ ለማለት ትፈልግ አለውን ረያዶች ማለት ነው ረያድ ያላቸው እና ወረቀት አልቋል ብለዋል። እባሲ ሲመጣ ፌስቡክ ላይ ተከታተሉ ብለዋል። ትናንትና ሂጅ ነበረ ከመለስኩ ማለት ነው። መሻወር ብቻ ነው ትርፉ ማለት ነው። ሐባቢ ሄለ ማለት ነው። ኢንሻላህ ምናልባት ለመሄድ ያሰባችሁ ልጆች እና ትርፉ መሻወር ነው ማለት ነው። እንዳትሄዱ ለማለት ነው። ኢንሻላህ እንትን ወረቀት ሲመጣ ተዘግቷል ሳይሆን እባሲ የእኔ ወርአት አልቋል፣ ነው ያሉ ማለት ነው። ያኔ ለምህድ ያሰባችሁ ካላችሁ ፌስቡክ ላይ ተከታተሉ ማለት ነው። ፌስቡክ ላይ ተከታተሉ ብለውኛ በመሄጅ ነበረ ባሴ እና ፌስቡክ ላይ ስለሚለጠፍ በፌስቡክ ላይ ተከታተሉ ብለዋል ማለት ነው። ምንም ትርፍ የለም። ትርፉ ያኔ መሻወር ነው ማለት ነው። በአሁኑ ሰዓት ደግሞ ስራ ጠፍታለ ረያዝ ለበይ ያለበት አስፋ ሚካላ ሪዝቃችንን ነው በሄ እንሻላ እና ስራ ጠፍተዋል፣ ስራችሁን ስሩ ማለት ነው። እንሻላ አላህ ሪዝቃችሁን የክፈትላችሁ ያለበት ብላ በጣም ስራ ከብተዋል፣ መድኃኒቶች በጣም ከፍተዋል። አላህ ያገራችሁ እንሻላ እና ብቻ ከበር ነው ነው ነገሩ በደባው ብዙ ጓደኞች አሉ ልጆች አሉ፣ ስራ የለም የሚሉት በሪያድ ውስጥ እና፣ ብስሚላ ረህማን ረህም ሶስት ወር አራት ወር አምስት ወር እስከ ስድስት ወር የተቀመጠ ማለት ነው ለመናገር እና ከኮንትራቱም አትውጡ፣ ላይ አትውጡ። በአሁኑ ሰዓት የሚወጣበት አይደለም ከኮንትራት ማለት ነው። ከኮንትራት እየወጣችሁ ላይ በጣም ነው አእምሯችሁ የሚነካው የሚጨናነቀው በጣም ብዙ እህቶች እየተሰቃዩ ነው ያሉት። ወላ ከኩንትራት ቤት እየወጡ ጓደኞች እየወሰወሷቸው ስራ አለ ውጡ ምናምን እያሏቸው በጣም ብዙ እህቶች ተቀምጠዋል ቤት ውስጥ ማለት ነው። በአሁኑ ሰዓት፣ ወላ ከኩንትራት መውጣት የለባቸውም። ኩንትራት ያሉ እህቶች ንገሯቸው፣ ወላ በአሁኑ ሰዓት ከኩንትራት መውጣት አያስፈልግም እና ከኮንትራት ጋር ትንጥሉ ነገሯቸው ለእህቶቻችሁ ኮንትራት ቤት ላሉ እህቶቻችሁ እህቶች የሆለ በሆኑ ሰዓት በጣም ነው ስራ የጠፋው በጣም ብዙ እህቶቻችን ቤት ናቸው ላ ኤሚሮ መነካት ብቻ ነው እና ያኔ በጣም ሰውም ስለበዛ መደሞች በቃ የሆነ ነገር ሰበብ ነው የሚፈልጉት አንቺ ብትሄጂ ብዙ ሰራተኛ አለ እናመጣለን ምናምን ነው የሚሉት እና እባካችሁ ንገሯቸው ማለት ነው። ያኔን በስላሴ ያልባል ብለዋሉ። ያላችሁበት ተረጋቡ ስሩ፣ ከስራ እርቱቱ ስራቸውን እንዳታፈርሱ ማለት ነው።